መጀመሪያው በጣም ደስ ይላል። እንግዲህ መጨረሻ እንደሚያምር ተስፋ አደርጋለሁ። ይሄ የሚገርም ጫዋታ ነው። ባይ ዘ ወይ፣ ዋው የሚገርም ፋሚሊ ነው አላችሁ ማርያም።